በደሴ ከተማ ያለውን የንጹህ መጠጥ ውሃ አቅርቦት ችግር ለመፍታት ከከተማዋ ነዋሪዎች ጋር በቅንጅት መስራት እንደሚጠይቅ የአማራ ክልል ውሃና ኢነርጂ ቢሮ አስታወቀም። የከተማ አስተዳደሩ መጠጥ ውሃና ፍሳሽ አገልግሎት ጽሕፈት ቤት በከተማዋ የውሃ አቅርቦትና ፍሳሽ አወጋገድ ሥራዎች ዙሪያ ከባለድርሻ አካላት ጋር ውይይት አካሂዷል። መስኡድ ጀማል ነው የተከታተለው። የደሴ ከተማ መጠጥ ውሃና ፍሳሽ አገልግሎት ጽሕፈት ቤት በከተማዋ የውሃ አቅርቦትና ፍሳሽ አወጋገድ ሥራዎች ዙሪያ ከባለድርሻ አካላቶች ጋር የምክክር መድረክና የመስክ ጉብኝት አካሂዷል። በበጀት ዓመቱ 101 ሚሊዮን ብር ገቢን ለመሰብሰብ ታቅዶ እስካሁን 48 ሚሊዮን ብር ገቢ መሰብሰቡን የጽህፈት ቤቱ ሪፖርት ያመላክታል። የደሴ ከተማ መጠጥ ውሃና ፍሳሽ አገልግሎት ጽህፈት ቤት ስራ አስኪያጅ አቶ ወርቋ ሞኘ በከተማዋ የንጹህ መጠጥ ውሃ አቅርቦቱ 47 በመቶ መሆኑን ጠቅሰው ይህም ዝቅተኛ የሚባል መሆኑን አንስተዋል። እነዚህንም ችግሮች ለመፍታት የተለያዩ ስራዎች እየተሰሩ መሆኑን ገልጸዋል። ከመጠጦ አንጻር እንግዲህ በሪፖርታችንም እንደቀረበው በጣም ዝቅተኛ ማለት አርባ ሰባት ፐርሰንት ነው ሽፋናችን አሁን ላይ ባለው ተደራሽነት። በተለይ ደሴ ከተማ ላይ ከፍታ ቦታ ላይ ያሉ ሰዎች የውሃ ችግር አለ። ከጋኖች ከማጠረቀሚያ ገኖቻችን ራቅ ብለው ያሉ ሰፈሮችም እንዲሁ የውሃ ችግር አለብን። እሱን ለመፍታት የተለያዩ አማራጮች የተጠቀምንበት ያለን ሁኔታ አለን። አሁንም ገራዶ አንድ ጉድጓድ አለን እሱን ለማስገባት የፓምፕ ግዢና የማቴሪያል ግዢ አጠናቀን የሚቀረው ወደ መግጠብ መሄድ ነው። እሱን እንዲሁም ቦሩ ሜዳ ላይ የተቆፈረ ጉድጓድን እሱን ወደ እሱንም እንዲሁ ወደ ሲስተም ለማስገባት የጨረታ ሂደት ላይ ያለበት ሂደት ነው ያለው ኮንትራክተር መረጣ ላይ የአማራ ክልል ውሃና ኢነርጂ ቢሮ ኃላፊ ዶክተር ማማሩ አያሌው ጽህፈት ቤቱ ያለበት የፋይናንስ ምንጭ ችግር ለደንበኞች የተሳለጠ አገልግሎት እንዳይሰጥ እክል መሆኑን አንስተዋል። የጽህፈት ቤቱ ዋና የፋይናንስ ምንጭ ተገልጋዊ ማህበረሰብ የሚከፍለው የውሃ ክፍያ ቀዳሚ መሆኑን ጠቅሰው በቅርቡ አዲስ ታሪፍ ጸድቆ ወደ ስራ ሲገባ ክፍተቶቹ ይቀረፋሉ ብለዋል። ከፋይናንስ ችግር አኳያ ዋናው የፋይናንስ ምንጭ የሆነው የተጠቃሚ ማህበረሰብ የሚከፍለው የውሃ ታሪፍ ወይም ደግሞ ክፍያ ነው። ይሄን በአብዛኛው አሁን እንግዲህ የፓምፕ የኃይል አቅርቦት መለዋወጫዎች፣ እንዲሁም የኤሌክትሪክ ቢል ዋጋ ጭማሪ በከፍተኛ ሁኔታ እየጨመረ ነው። ስለዚህ ይሄን ሊመጥን የሚችል የኦፕሬሽን ስራዎችን፣ የጥገና ስራዎችን፣ የእቃ አቅርቦቶችን በዋናነት ለጥገና የሚሆኑትን ገዝተው ሪዘርቭ አድርገው ሊያስቀምጡ በሚችል ሁኔታ ሊመልስ የሚችል ታሪፍ ማዘጋጀት ያስፈልጋል። ይህም በተመለከተ ጥናቶች ተጠምተዋል። የደሴ ከተማም አንዱ ነው። በቅርቡ አዲስ ታሪፍ አጸድቆ ወደ ስራ ሲገባ በዋናነት ክፍተቶቹን ይመልስለታል። አንዱ የፋይናንስ ምንጭ ምናደረገው ነው። በሌላ በኩል በደሴ ከተማ በ652 ሚሊዮን ብር እየተሰራ ያለው የፍሳሽ ቆሻሻ ማስወገጃ ፕሮጀክት በተለያዩ ምክንያቶች ቢጓተትም አሁን ላይ 23 በመቶ መድረሱን ዶክተር ማማሩ ገልጸዋል። ለዚህ ከተማ እንደምታውቁት የፍሳሽ ቆሻሻ ማስጎገጃ አልነበረውም። ሄደው የሚደፉበትም ኮምቦልቻ ከተማ ነበር። በጣም ከፍተኛ ወጪ ቢያወጣሉ እንግልትም ነበረው። ስለዚህ ይሄን ችግር ለመፍታት በ2016 ዓ.ም የአርባን ዋሽ ወይም ደግሞ የከተሞች ዋናስ ሳኒቴሽን ፕሮጀክት በፌዴራል ደረጃ በዓለም ባንክ የሚደገፍ ክልላችን ዋና ኢነርጂ ቢሮና ክልሉ መንግስት ጋር ሆኖ በ652 ሚሊዮን ብር የተጀመረ ፕሮጀክት አለ። ይሄ ፕሮጀክት አሁን ላይ እንደምታዩት 23 ፐርሰንት ነው። በተለያዩ የወሰን ማስከበር ችግሮች የመሬት አቀማመጡ በተለያየ ጊዜ መጡ የስራ ለውጦች ጋር ተያይዞ ከሌሎች ከጀመርናቸው የዋና ንጽህና ፕሮጀክቶች ዘጌት ያለ ነው። አሁን ግን እነዚህ ችግሮች ተፈትተው የቀረ የወሰን ማስከበር መጨረሻው ላይ ነው ያለ ነው። እሱን እንደፈታን በተያዘለት ጊዜ ውስጥ ለማጠናቀቅ እንደገና የጊዜ ሰሌዳውን ከልሰን የምንሰራ ይሆናል።